እንደምን ዋላችሁ ኢትዮጵያ የሆነች ትውልድ ኢትዮጵያና ኢትዮጵያ ወዳጆች በሙሉ በአለም ዙሪያ ያላችሁ እንዲሁም በሳውዝ አፍሪካ ና በኢትዮጵያ ውስጥ የምትኖሩ ኢትዮጵያውያን ወንድሞች እህቶቼ እንደምንከረማችሁ ዳዊት ነኝ ከሳውዝ አፍሪካ ጆሃንስበርግ የዩቱብ ቻናሌን ዳዊቴ ጆብ እርግቱ የሚለውን ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ሀሳብ አስተያየታችሁን በኮሜንት መስጫ ላይ በማስቀመጥ ሀሳባችሁን ልታጋሩ ትችላላችሁ። እንግዲህ ዛሬ የመጣሁበት ዋና ሀሳቤ እና ዋና ኮንተንቴ እንደሚከተለው ነው። ተከታተለን እንመለስ። እኛ እዚህ ጋር በረሀብ ሞተናል። እሱ ራሱ እዛ ተቀምጦ ቢራ የጠጣ ቢዳ የበላ እኛ እዚህ ጋር አፈር ያስበላል ድንጋይ ተመልሼ መጥቻለሁ። እንግዲህ እንዳያችሁት ነው ይሄ ታዳጊ ጻለች እንግዲህ የብልጽግናውን መሪ ተብዬ ሆነ ዶክተር አብይን ገነ ሙልጭ ልጎ ሲሳደብ ነው የምታዩት። ይሄ እንግዲህ የሆነው እንግዲህ በኦሮሚያ ክልል ውስጥ በአንዳንድ የኦሮሚያ ክልል ውስጥ ሕጻናቶችን አስገድደው አስገድደው ጭምር ከድሃ እናት ላይ ነጥቀው በለብለብ እንግዲህ የለብለብ የሶስት ወርና የሁለት ወር ኮርስ በመስጠት ወደ ውትድርና ወይም ደግሞ ሀገርን ትጠብቃላችሁ በሚል ከንቱ ፕሮፓጋንዳ በመስራት ህጻናቶቹን እንግዲህ እንደምታያቸው ነው። ተማርከው ነው ያሳዝናል። በጣም ነው የሚያሳዝነው፣ ያማል። በዚህ እድሜው ተምሮ ቤተሰቦቹን መርዳት የሚችልበት ወጣት ለጦርነት መማገድ ማለት ይሄ በተባበሩት መንግስታትም፣ በሽብርተኝነትና በወንጀለኝነት ሁሉ የሚያስጠይቅ ነው። ግን ሰውዬውና ግብረአበሮቹ የሚሰሩት ኢትዮጵያ ላይ የሚሰሩት በጣም አሻጥር ስለሆነ ህጻናቶችን ያለ ምንም መረራሀይ ወደ ጦርነት ይማገዷቸዋል። እንዳያችሁት ነው የድሃ ልጅ እንጂ የሚማገደው የሀብታም ልጅ ሲማገድ አይተን አናውቅም። የእሱ ልጆች በአሜሪካ እና በአውሮፓ የባለስልጣን ልጆች ኑሯቸውን ትምህርታቸውን እየተማሩ ግን የድሃው ልጅ እንደምታዩት ነው ተማርኮ መሪ ነው ይመራኛል ብሎ ያሰበውን ጠቅላይ ሚኒስትር እንዲሰደብ ሁሉ እየተደረገ ነው። እና ይህ ውርደት ነው እውነት ነው። እንደ ሀገር ካየነው በጣም ትልቅ ውርደት ነው። በጣም አስነዋሪ ነው። አስነዋሪ ነገር ነው። ህጻናቶችን ያለ ዕድሜያቸው የጉልበት ብዝበዛና እንዲሁም ደግሞ ለጦርነት መማገድ ማሰልጠም፣ ወይም ማሰለፍ ትልቅ ወንጀል ነው። በዩናይትድ ኔሽን በጣም የሚያስከስት ትልቅ ወንጀል ነው እና አብይ መጠየቅ አለበት። የኦሮሚያም ፕሬዚደንቶችም እኔ እኔ እንደዚህ አይነት ለስልጣን ጥማት ያላቸውን ሰዎች አይቻላቅም ህፃናትን እየገበሩ ለጦርነት እያሰቃዩ በመቶ ሺህ የሚቆጠሩ የድሃው የገበሬው ልጆች ሲሞቱ እንደማየት የሚያም ነገር የለም እና ዶክተር አብይ ወንጀለኛ ነው በጣም በጣም ወንጀለኛ ነው፣ መከሰስ አለበት። ሁላችንም ይህን ነገር አጥብቀን ልንይዘው ይገባል። በሀገሪቷ ውስጥ ምን እየተካሄደ ነው? ምን እየተፈጸመ ነው? የሚለውን ነገር ኢቭን መርማሪ ጋዜጠኞች እንዲገቡ አይፈቀድም። ጦርነት ባለበት የሰሜኑ ክፍልና የኦሮሚያ አንዳንድ ክልሎች ውስጥ የሚደረገውን ሰላም ማስከበር በሚል ለመሻፋፋን የሚሞከረው ሙከራ በጣም ወንጀል ነው። ስለዚህ አገሪቷን የወደቀችበትን የኑሮ ሁኔታ ህዝቦች ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀሱ የተደረገበት የእሱን ስልጣን ለማስቀጠል ስለተፈለገ ብቻ ነው። ስለዚህ ሰዎች በትራንስፖርት የአየር ትራንስፖርት ተጠቅመው ከአንዱ ሀገር ወደ አንዱ ክልል ይሄዳሉ እንጂ በፍጹም በፍጹም ባስ ተጠቅመው ከአንድ ክልል ወደ አንድ ክልል የሚሄድ አንድም ኢትዮጵያ የለም። ኢትዮጵያ በፊት የምትታወቀው በሰላም ለመኖር አመች የሆነች አገር ተብላ ትጠራ የነበረች ሀገር አሁን ግን ከአዲስ አበባ ውጭ ሰላምና መረጋጋት የሌለባት እንደሆነ እንግዲህ ከሳውዝ አፍሪካም የሄዱ አንዳንድ አጥኞች እንደተረዱት ከአዲስ አበባ ውጭ ፈጽሙ ለመኖር አይደለም ለመሄድ አይደለም ለመኖር ሁሉ የሚያዳግትና አስቸጋሪ እንደሆነ ነው ለማወቅ የተቻለው። ስለዚህ የኢትዮጵያ መንግስት ካልቻለ መውረድ ነው። እውነት ነው፣ በቃ አልቻለም። የአስተዳደር ስርዓት አልቻለም። ስለዚህ የአስተዳደር ስርዓቱን ካልቻለ ደግሞ መውረድ መቻል አለበት። እንዲወርድም ግፊት እናደርጋለን። የድሃው ልጆች መሞት የለባቸውም። በሱ ኃጢአትና በሱ ግፍ፣ በነሱ ጭካኔ ህዝቡ መሞትና ማለቅ ያለበት አይመስለኝም። ስለዚህ መውረድ ካለበት ዩረድ ዩረድልን። አንፈልገውም በቃ ከተባለ አልፈልገውም ነው። ስለዚህ በኃይል የሚገዛ ህዝብም የለም ህገመንግስቱ የሰጠኝ አምስት ዓመት የስልጣን ዘመን አለኝና ስለዚህ በአምስት ዓመቱ ስልጣኔ ስልጣኔን ጨርሼ አስረክባለሁ። ኔቨር አይሆንም። ኃይለማርያም ደሳለኝ እኮ ስልጣኑ ሳይጨርስ ነው የወረደው። ለአገሪቷ ሰላም፣ ደህንነት የኔ መውረድ የሚጠቅም ከሆነ ወርዳለሁ ነው ያለው። እንደዛ ነው የወረደው። አንተም እንደዛ ብለህ መውረድ መቻል አለብህ። አትችልም፣ አንተ አትችልም፣ መምራት አትችልም። ስለዚህ አገር መምራት የማይችል ሰው ደግሞ ወንበሩ ላይ መቀመጥ የለበት የሚመሩ በቁ የሆኑ ሰዎች ስላሉን እነሱ እንዲመሩ እንፈልጋለን። እስቲዩት ከሰሜኑ ከትግራይ ጀምሮ ጦርነት ይሄው ሁለት አመት አስቆጠረ። ጦርነቱ የትግራይ የአማራውን ሁለት ሁለት አመት እየሄደ ነው። አራት ዓመት ከመጣ ሰባት ዓመት ሊሞላው ነው። ስድስት ዓመት ወይስ ሰባት ዓመት ሊሞላው ነው። ጦርነቱ ውስጥ ነው ያለ ነው። እስከ መቼ ነው በዚህ አይነት ሁኔታ ልንቀጥል የምንችለው? ሰውየው ስልጣኑን ለማራዘም ጦርነት ነው ትክክለኛ መፍትሄ ብሎ ያሰበው ህዝቡን በድሮን የሚደበድብ መንግስት የመጀመሪያው በዓለም ላይ የመጀመሪያው ቢኖር አብይ አህመድ ነው ህዝቡን ያለምንም መራራት ያለምንም መታከት በድሮን የሚደበድብ ሰው ቢኖር አብይ አህመድ ህዝብን በማስራብ ህዝብን በማስቃየት ህዝብን ነፃነት በመንሳት የሚታወቅ ሰው ቢኖር አብይ አህመድ ነው የትግራይን አይተናል። እህል እንዳይገባላቸው መብራት እንዳይኖር ውሃ እንዳይኖር ቴሌኮም እንዳይኖር ሁሉን ነገር የባንክ እንዳይኖር ዘጋግቶ የአስራቢ የአስጣማ የደፈረ በወታደሮች እንዲደፈሩ የተደረጉ የትግራይ እናቶች እና እህቶቻችን ናቸው። አሁንም በአማራ እየተደረገ ያለው ይህንን ነው። ስለዚህ ካልቻለ መውረድ ነው። ህዝቡ የራሱን የሚበጀውን የሚጠቅመውን ሰው መርጦ ያስቀምጣል። ችግር የለበትም። ህዝቡ ህዝቡ ለመመራት በጣም ሬዲ ነው። ማንም መቶ ቢመራው ደስታው ነው። ሰላም ብቻ የሚፈልገው ሰላም በልቶ ማደርን ብቻ ነው የሚፈልገው የኢትዮጵያ ህዝብ። ስለዚህ እኔ ዶክተር አልልህም፣ ግን ያው ኦፊሻሊ ሁሉም ሰው ዶክተር ስለሚል እኔ ከሁሉም ህዝብ የምቀየርበትና የማንስበትን ምክንያት ስለሌለ ሰው ስለጠራ ሰው ስለጠራ ነው ተምረህ ያገኘው ስላልሆነ ሰው ስለጠራ ዶክተር ልልህ እችላለሁ። ማድረግን ልገፍብህ አልችልም፣ ግን ክብር ግን የሌለ በጣም ውራድና ቆሻሻ ሰው ስለሆን ውረድልን። ህዝቡን ለምንድነው የምታስርብብን? አንፈልግህም በቃ እስቲ ቮት አድርግ ሰው ይፈልግኛል አይፈልግኝም ብለህ አስብ ስ አይፈልግህም። ስለዚህ ለምን ታስረብናለህ? ለምን እንዲጠማ ህዝቡ ለምን እንዲቸገር ታደርጋለህ? ለአንተ ስልጣን ሲባል ለአንተ ኑሮ ሲባል ይሄ ሁሉ ህዝብ መሞት አለበት፣ ይሄ ሁሉ ህዝብ መሰቃየት አለበት። አንተም የመፍትሄ አካል ለመሆን ከፈለግ ውረድና አሳየን። እስቲ ሌላው መጥቶ ደግሞ ስልጣን ይዞ ደግሞ እኒ የተሻለ ከሆነ የተሻለ ተብለ ነበር የመጣ አይደለ? እኔ ሳልፈልግህ እኔ የእኔ ድምፅ የለበትም ከነዛ ውስጥ ግን ህዝቡ ከመረጠ ግን እኔ ከህዝቡ ማንስበትና ከህዝቡ ጎራ ለይቼ አንቴ መሆንበት ነገር የለም። ከወደደን የባሉ ድህ እንኳን ጓሃይ ድላል። አሁን ደግሞ ከኔ ጋር ህዝቡ አብሯል፣ አንፈልግህም የሚለው ድምፅ በስቷል። ውረድልን በቃ ውረዳ አንፈልግህም። አንተ የድሃን ልጅ እኮ የምታስበለት ጨካኝ አውሬ ሰው ነህ። ልጅህን አሜሪካ ሰደህ እኮ እያስተማርካት በህዝቡ ገንዘብ እያስተማርክ ኮ በዛ በድሃ ሀብት ኮ እያስተማርካት ኮ አንተ ግን የድሃን ልጅ ኮ የምትበድል ክፉ ሰው ነው። ውረድ በቃ ውረድ። ቋቂ ይበልህ፣ አይጣፍጥ ይምረር። ውረድ በቃ። ይሄ ሰው ጠልቷል። አንተ ከጠላ አትቀየሰም እንዴ? እኔ ማንም ሰው ሊወድ ይችላል ሀምሳ አንድ ለአርባ ዘጠኝ ግን ማንም ሰው አይወድህም። ተሸንፋል። ቮት የለህም የሚጠቅምህ። ታሪክ ልትሰራ ከፈለግ ለለውጡ አካል ነኝ ብለህ የምታስብ ከሆነ ለኢትዮጵያ አንድነት ይበጃል ብለህ የምታስብ ከሆነ ወረድልን፣ በቃ ተቀየስልን። አይደብርም እንዴ አንተ? አይዘገንንም እንዴ ይህ ሁሉ ህዝብ ሲሞት፣ ይህ ሁሉ ንብረት ሲቃጠል፣ ያለ ምንም ረራይ በድሮን ህዝብን ስደበደበ አይደብረም እንዴ ሰው ንጉ ከዛም ከዚህም ከዛም እኮ የሚደበድበው አንተን ነው እንዴ ባለሥልጣናቶች ቢሄዱበት ቦታ የሚሰደቡበት እኮ ምክንያት በአንተ የተነሳ እኮ በቃ ተቄስ ሲያራዳ ልጅ ውረድ እንዴ ሀይ ፍታና በቃ